ቺፕስ በጣም የምትወዱት በየመንገዱ ሲጠበስ አይታችሁ ልታልፉት የማትፈልጉት ከልጅ እስከ አዋቂ ድረስ ሁሌም ለመመገብ የሚመኙት ያወርቃማ መሳይ ምግብ የብዙዎቻችን ፈጣን፣ ርካሽ እና ተወዳጅ ምግብ ነው። ነገር ግን አሁን በዚህ ቪዲዮ ስለ ቺፕስ የምነግራችሁ ሚስጥር የዚህን የዕለት ተዕለት ምግብ ገጽታውንና እስካሁን ስለ ቺፕስ ያላችሁን አመለካከት 100% እንደሚቀይረው እርግጠኛ ነኝ። ዓለማችን ላይ ያሉ ዶክተሮች እና ሚዲያ የኔ ተመራማሪዎች በከፍተኛ ሁኔታ ሲያስጠነቅቁ የቆዩት አስደንጋጭ እውነት ይኸው ነው። ቺፕስ ውስጥ የተደበቀው መቼም ቢሆን ወደ ሰውነታችን መግባት የሌለበት አንድ ስውር መርዝ አለ። ይህ መርዝ የወንድና የሴትዮ መውለድ አቅምን የሚወስን ነው የህዋሳ ዲኤንኤ ቀጥተኛ ጉዳት የሚያደርስ እና እስከ ወዲያኛው ድረስ የመውለድ ህልማችንን የሚያጨልም ነው። አዎ በትክክል ሰምታችኋል። ዘላቂ መሃንነትን እየፈጠረ ያለውን ይህን የተደበቀ መርዝ እናም ዶክተሮች ለምን ከዚህ በኋላ ቺፕስ እንዳትበሉ ብለው የከለከሉበትን ምክንያት እናም ያቀረቡትን ማስረጃ በዝርዝር እንመልከት። አሁን ቪዲዮን ላይክ እና ሼር በማድረግ ይህን ጠቃሚ መረጃ ለብዙዎች እንዲደርስ አድርጉ። ለምን መውለድ እንደሚከለክለን በግልጽ ላስረዳችሁ። ይህ አስደንጋጭ ጥቃት የሚፈጸመው በሁለት ገዳይ ኬሚካሎች አማካኝነት ነው። የመጀመሪያውና ዋናው ገዳይ አክሪላማይድ የሚባል ኬሚካል ነው። ስለዚህ ገዳይ ኬሚካል ሳይንሳዊ ጥናቶች ያለምንም ጥርጥር እንደሚያረጋግጡት ድንች በከፍተኛ ሙቀት ከ120 ዲግሪ ሴልሺየስ በላይ ሲጠበስ ይህ ንጥረ ነገር ይፈጠራል። ይህ የሙቀት መጠን ደግሞ ቺፕስ ለመጥበስ የግድ የሚያስፈልግ ነው። ይህ አክሪላማይድ የሚባለው ኬሚካል በዓለም ጤና ድርጅት በይፋ ካንሰር ቀስቃሽ ተብሎ የተመዘገበ ሲሆን ወደ ሰውነት ሲገባ የዲኤንኤ ሰንሰለቶችን በማበላሸት የዘረመል መረጃን ያዘባል። ይህ በወንድ የዘር ፍሬ እና በሴት የእንቁላል ሴሎች ውስጥ ያሉትን የመራባት ዲኤንኤን አጥብቆ ይጎዳል። ነገር ግን አደጋው እዚህ ጋር አያበቃም። ከፋብሪካ ከታሸገው ቺፕስ በላይ የከፋው በየመንገዱ ዳር የሚጠበሰው ቺፕስ ነው። ምክንያቱም ጥቅም ላይ የሚውለው ርካሽና ጥራቱን ያልጠበቀ ዘይት ተደጋግሞ እናም ለብዙ ቀናት ለመጥበስ ጥቅም ላይ ሲውል የዘይቱ መዋቅር ተበላሽቶ የትራንስፋት መጠኑን በከፍተኛ ፍጥነት ይጨምራል። ይህ የትራንስፋት በሳይንስ ከተፈቀደው መጠን እጅግ የከፋ ነው። የዘይቱ መበላሸት የሙቀት መጠኑን በመቀነስ ቀደም ብለን የጠቀስነውን የአክሪላማይድ መጠንም ከቁጥጥር ውጭ እንዲሆን ያደርጋል። እርስዎ የሚበሉት ቺፕስ ከፍተኛ ትራንስ ፋትና ከፍተኛ አክሪላሚድ ያለው ድርብ ድምጽ አልባ ገዳይ መርዝ ነው። ይህ ድርብ ድምጽ መርዝ በወንዶችና በሴቶች የመራባት አቅም ላይ የሚያደርሰው ጥቃት ዘላቂና የመራቢያ ሐዋሳችን ላይ ከፍተኛ ጉዳት የሚያደርስ ነው። በወንዶች ላይ ትራንስ ፋትና አክሪላሚድ የተባሉ አደገኛ ኬሚካሎች የወንድ ዘር ፍሬ ዲኤንኤን በማበላሸት ጥራቱንና የመንቀሳቀስ አቅሙን ሙሉ በሙሉ በመግደል ጽንስ እንዳይፈጠር ያደርጋል። በሴቶች በኩል ደግሞ ትራንስፋት በዋናነት ከባድ የሆርሞን መዛባት በመፍጠር የእንቁላልን ጥራት በመቀነስ የመጸነስ እድልን ሙሉ በሙሉ ያጠፋል። ይህ የመርዛማነት ጥቃት በዋሳ ደረጃ ስለሆነ የሚፈጠረው ጉዳት ዘላቂና የማይቀለበስ ነው። ይሁን እንጂ የምግብ ኢንዱስትሪ ይህንን አደጋ ጠንቅቆ ያውቃል። ለዚህም ነው የአውሮፓ ህብረትና አሜሪካን የመሰሉ አገራት አክሪላሚድ እና ትራንስፋትን የሚቆጣጠር ጥብቅ ህጎችን ያወጡት። አሁናዊ መረጃ እንደሚያሳየው የኛን ሀገር የመሰሉ የቁጥጥር እጦት ያለባቸው ሀገራት ላይ ከፍተኛ መጠን ያለው ትራንስፋት እና አክሪላሚድ የያዙ ምርቶች በገላሉ ይገኛሉ። ይህ ማለት እርስዎ የሚመገቡት ችፕስ በአብዛኛው በምዕራቡ ዓለም ለሽያጭ የማይፈቀድ መርዝ እና አፀያፊ ተግባር ነው። አሁን ከዚህ ድብቅ የዲኤንኤ ገዳይ ጀርባ ያለውን አስደንጋጭ እውነት ተረድተዋል። የቺፕስ ፍላጎት የአቅጽበታዊ ምቾት እና ርካሽ ምግብ የሞለል አቅሙን እና የወደፊት ትውልዶን ለዘላለም ሊገድለው ይችላል። የምግብ ኢንዱስትሪው ከእርስዎ የደበቀውን ይህን መርዝ ዛሬ በማወቅ የዶክተሮችን ማስጠንቀቂያ ይተግብሩ። ጤንነቶን እና የወደፊት ህይወቶን ከዚህ ስውር አደጋ ይጠብቁ። ይህ የአስደንጋጩነት ሌሎች እንዲያውቁት ሼር በማድረግ የቤተሰቦንና የጓደኛውን ጤና ይጠብቁ። በተጨማሪም በዚህ ጉዳይ ላይ ያለውትን ማንኛውም ማስተያየት ኮመንት ላይ ይጻፉልን። ቻናላችንን ሰብስክራይብ በማድረግ ሁልጊዜ ከሳይንሳዊ እውነቶችና ከምግብ ነክ መረጃዎች ጋር ፊት ለፊት ግንኙነት ይኖረዎት። በቀጣይ በጠቃሚና በአስተማሪ መረጃዎች እስከምንገናኝ ጤና ይስጥሉን።